ከምሽቱ ሶስት ሰዓት ተኩል በፊት የንግድ ተቋማትን መዝጋት በብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆን ሊጀምር ነው። በተያያዘ ጠቅላይ ሚኒስትር አብይ አህመድ ነገ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ እንደሚሰጡ ተገልጿል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ኤርትራ በትግራይ ክልልና በሌሎች የውስጥ ጉዳዮች ጣልቃ ትገባለች በሚል የሚቀርብባትን ክስ ውድቅ አደረገች። ዝርዝሩ ተዘጋጅቷል። በሌላ መረጃ አልሸባብ በሶማሊያ ፕሬዝዳንት ላይ ጥቃት ማድረሱን የሀገሪቱ መንግስት አረጋገጠ። ከውጭ እስራኤል ከሁለት ወራት ተኩስ አቁም በኋላ በጋዛ ድጋሜ ሙሉ ጦርነት ማወጇን አስታወቀች። ጠቅላይ ሚኒስትር ኔታኒያሁ የትናንቱ ጥቃት ገና መጀመሩ ነው ሲሉ መዛታቸው፣ እንዲሁም ቱርክ የፕሬዝዳንት ኤርዶጋንን ዋና ተቀናቃኝ ማሰሯን መግለጿ፣ ጨምሮም ፑቲን አፋጣኝ የተኩስ አቁም ስምምነቱን ውድቅ ማድረጋቸውን ገለጹ። እነዚህና ሌሎች ከሀገር ውስጥ፣ ከውጭ የተሰሙ በዚህ የመረጃ ሰዓት አካተናል። ሰላም ጤና አስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዶር ምልክቷን በመጫን ቪዲዮን ላይክ በማድረግ ለሌሎች ተደራሽ እንዲሆን ሼር ማድረጎን አይዘንጉ። ቀደም ብዬ ወደ አስደመጥኳችሁ ሰበር አጫጭር መረጃዎችና ወደ ሌሎች ዝርዝር ጉዳዮች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም ከሀገር ውስጥ ከሰሙ አጫጭር መረጃዎችን ላስቀድም። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ አስመራ በህዋትና በትግራይ ክልል ጊዜያዊ አስተዳደር የተካሄደ ባለው ግጭት ውስጥ ምንም ዓይነት ሚና እንደሌላት ትናንት ለዲፕሎማቶች በሰጡት ማብራሪያ ላይ ተናግረዋል። የውጭ ጉዳይ ሚኒስትሩ ኢትዮጵያ በዲፕሎማሳዊ መንገድ የሚሆን በኃይል የባህር ኃይል ለመገንባት እና የባህር ባለቤት ለመሆን በምታደርገው እንቅስቃሴ ላይ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። በመቀጠል የትግራይ ክልል ሰላምና ደህንነት ቢሮ በክልል ውስጥ አዲስ የቀበሌ መታወቂያ ማደል መጀመሩን አስታወቀ። ቢሮ ዛሬ ባወጣው መግለጫ በሁሉም የትግራይ ክፍሎች ውስጥ የቀበሌ መታወቂያ ህትመት ተጠናቆ ለስርጭት ዝግጁ መሆኑን ማስረድቷል። ይሁንና በዚህም መሰረት ከዛሬ አንስቶ በሰሜን ምዕራብ ዞን፣ በማዕከላዊ ዞን በምስራቅና በደቡብ ምስራቅ ዞኖች እንዲሁም በመቀሌ ከተማ ይህንን አዲስ የቀበሌ መታወቂያ መስጠት እንደጀመረ ማስታውቋል። ቢሮ ጨምሮም ሁሉም የክልል ነዋሪዎች ይህንን መታወቂያ እንዲያወጡ ያሳሰበ ሲሆን ከተወሰነ ጊዜ በኋላ በክልሉ ውስጥ ከቀበሌ መታወቂያ ውጪ ሌላ መታወቂያ ይዞ መንቀሳቀስ እንደማይቻልም አስረድቷል። በመሆኑም ነዋሪዎች በአካባቢያቸው በሚገኙ ቀበሌዎች በመሄድ አዲሱ መታወቂያ እንዲያወጡም አሳስቧል። በመቀጠል የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽ ይሰጣሉ። ጠቅላይ ሚኒስትር አብይ አህመድ ነገ መጋቢት 11 2017 ዓ.ም በሕዝብ ተወካዮች ምክር ቤት በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ይሰጣሉም ተብሏል። ይሁንና ከሕዝብ ተወካዮች ምክር ቤት የተገኘው መረጃ እንደሚያመላክተው የፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት የአፈፃፀም ሪፖርትን መነሻ በማድረግ ከምክር ቤቱ አባላት ለሚነሱ ጥያቄዎችና አስተያየቶች ነው ምላሽና ማብራሪያ የሚሰጡት። ክቡር አድማጮች ከሀገር ውስጥ የሰሙ አጫጭር መረጃዎች እነዚህን ይመስሉ ነበረ። ወደ ሰዓቱ ወዲያዝንላችሁ ዝርዝር መረጃዎች እናልፋለን፣ አብረን እንከታተለው። በቅድሚያም ከሀገር ውስጥ ከምሽቱ ሶስት ሰዓት ተኩል በፊት የንግድ ተቋማትን መዝጋት አስር ሺ ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆን ይጀምራል። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላትን ስልጠናና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 84 ህዝባር 2016 አንቀጽ 94 መሰረት ይህንን ደንብ አወጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና አራት ሰዓት አገልግሎት የመስጠት ግዴታም አለባቸው። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበትም በደንቡ ላይ ሰፍሯል። ይህንን ደንብ በመተላለፍ የንግድ ተቋሙን ከሶስት ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10 ሺህ ብር ቅጣት እንደሚጠብቀውም ተገልጿል። በተጨማሪም ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ ከስምሪት መውጣት አሊያም የስምሪትን መስመር ማቆራረጥ አምስት ሺህ ብር እንደሚያስቀጣም ተገልጿል። ይሁን እንጂ የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪው ማስከፈልን በተመሳሳይ የአምስት ሺህ ብር ቅጣት እንዳለው ነው የተገለጸው። በሌላ መረጃ አልሸባብ በሶማሊያ ፕሬዚዳንት ላይ ጥቃት ማድረሱን የሀገሪቱ መንግስት አረጋገጠ። ታጣቂው የአልሸባብ ቡድን በትናንትናው እለት ፕሬዚዳንት ሐሰን ሼክ መሐመድ ላይ ያነጣጠረ የቦምብ ጥቃት ፈጽሟል ሲል የሶማሊያ መንግስት አረጋግጧል። ይሁንና የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዚዳንት ሐሰን ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሽርሻ ባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታ መከሰቱን አስታውቋል። መግለጫው ጥቃቱ መክሸፉን ያመላከተ ሲሆን ፕሬዚዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውንም ገልጿል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱ አጂብ መመታቱን የገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያም የአራት ሰዎች አስክሬን መመልከታቸውንም ተናግረዋል። አልሸባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርግ የቆየ ታጣቂ ቡድን ቢሆንም እንደ አውሮፓውያን አቆጣጠር ከ2014 ወዲህ በፕሬዝዳንቱ ላይ ያነጣጠረ ጥቃት ሲፈጽም የትናንቱ የመጀመሪያው መሆኑም ተገልጿል። በተጠቀሰው ዓመት ሐሰን ሼክ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ ስፍራውን በቦምብ ማጋየቱ ተነግሯል ሲል ዶቼቬሌ ዘግቧል። በሌላ ዜና ኤርትራ በትግራይ ክልልና በሌሎች የኢትዮጵያ ውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስ አስተባበለች። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይ የተባበሩ መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላትም ጠይቃለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌ ማብራሪያ በፕሪቶሪያ የሰላም ስምምነት፣ ኤርትራ የጦርነት ዝግጅት እና በኢትዮጵያ የባህር በር ወደብ ጥያቄ ዙሪያም አተኩሯል። የኤርትራ መከላከያ ሰራዊት በኅዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፉ እውቅና ወደ ተሰጠው ድንበሮች እንዲዘዋወር መደረጉን ሚኒስትሩ ገልጿል። ጦሩ አሁንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነውም ብሏል ይሁንና እነዚህ ውንጀላዎች የኤርትራና ኢትዮጵያ ድንበር ኮሚሽን ውሳኔን ውድቅ ባደረጉ የቀድሞ የህወሓት አባላት ና በኤርትራ ስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ መሆኑንም ነው ሚኒስትሩ ያነሱት በሌላ በኩል የኤርትራ መንግስት የፕሪቶሪያው ስምምነት የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውምም ተብሏል በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው፣ ከዚህ በተቃራኒ ያሉ ውንጀላዎችና ክሶችን ሙሉ በሙሉ ውድቅ እንደሚያደርግም አመላክቷል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሷቸው ጉዳዮች መካከል የኢትዮጵያ የወደብ ጥያቄ የተመለከተ ሲሆን ይህንን ጥያቄ ጊዜው ያለፈበት ሲልም ተችቷል። ይሁንና ኢትዮጵያ በወታደራዊ አሊያም በዲፕሎማሲያዊ አማራጭ የባህር ወደብ ባለቤት እሆናለሁ በሚል በምትቀናቀነው ጊዜው ያለፈበትና የተዛባ ፍላጎት ኤርትራ ግራ ትጋባለች ነው የተባለው። በዚህ ረገድ ኤርትራ ዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ሚኒስትሩ ጠይቋል። ከትግራይ ክልል ፖለቲካ አለመረጋጋት ጋር ተያይዞ የኤርትራ ስም ከሰሞኑ በተደጋጋሚ ሲነሳም ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ ኤርትራ መንግስት አንዱ ነው ማለታቸውም ይታወሳል። ይሁን እንጂ አቶ ጌታቸው በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ግንኙነት ያላቸው አካላት እንዳሉ እናውቃለንም ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉ ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጿል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ኤርትራ በህዋትና የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ማለታቸውም ይታወሳል። ምክንያቱም በህዋት አመራሮች መካከል የተፈጠረው የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ የሚያስከትል መሆኑንም አክለዋል። በመጨረሻም ከውጭ እስራኤል ከሁለት ወራት ተኩስ አቁም በኋላ በጋዛ በድጋሜ ሙሉ ጦርነት ማወጇን አስታወቀች። ጠቅላይ ሚኒስትር ኔታኒያሁ የትናንቱ መጠነ ሰፊ ጥቃት ገና መጀመሩ ነው ሲሉም ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታኒያሁ በጋዛ ሙሉ ጦርነት መጀመሩን ትናንት ምሽት በቴሌቪዥን ባስተላለፉት መልእክት ተናግሯል። በትናንትናው እለት በጋዛ የተለያዩ አካባቢዎች ከሁለት ወራት በኋላ ለመጀመሪያ ጊዜ በተደረገ መጠነ ሰፊ ጥቃት ከአራት መቶ በላይ ንጹሃን መሞታቸውና አሁንም በፍርስራሾቹ ውስጥ አድራሻቸው የጠፉ ሰዎች መኖራቸውን የጋዛ ጤና ሚኒስቴር መግለጫ አመላክቷል። ይሁንና በቤት ላሂያ፣ ራፋ፣ ኑሲራትና አልማዋሲ ላይ የደረሰው የአየር ድብደባ የጋዛ ነዋሪዎች ከጥር ጀምረው አግኝተውት የነበረውን አንጻራዊ ሰላም ያደፈረሰ ያደፈረሰና ሆስፒታሎችን በድጋሜ በተጎጂዎች እንዲሞሉ እያደረገ እንደሆንም ተገልጿል። ኔታኒያሁ ከዚህ ጥቃት በኋላ በሰጡት መግለጫ ይህ ገና ጅማሬው ነው፣ በውጊያ ውስጥ ሆነን ድርድራችንን እንቀጥላለንም ብለዋል። ይሁን እንጂ ጠቅላይ ሚኒስትሩ በንግግራቸው እስራኤል በሐማስ ስር የሚገኙ ታጋቾችን ለማስለቀቅ ለሐማስ ያቀረበቻቸው የስምምነት ሐሳቦች በሙሉ ተቀባይነት ባለማግኘታቸው ወደ ውጊያ መመለሳቸውን ገልጸዋል። ሁሉንም ታጋቾች ለማስመለስ ሐማስ ለእስራኤል ስጋት አለመሆኑን ለማረጋገጥና ለማጥፋት እንዲሁም ሁሉንም የጦርነት ግቦቿን ለማሳካት እስራኤል ትግሏን ትቀጥላለች ብሏል ጠቅላይ ሚኒስትሩ። ከጅምሩ በርካታ ፈተናዎች በዝተውበት የነበረው ጊዜያዊ ተኩስ አቁም በሺዎች ለሚቆጠሩ ፊልስጤማውያን እስረኞችና ለታጋቾች መለቀቅ ምክንያት መሆንም ችሎ ነበር። የመጀመሪያው የተኩስ አቁም ምዕራፍ በመጋቢት ወር መጀመሪያ ላይ ካበቃም በኋላ ሁለቱ ወገኖች የተኩስ አቁም ስምምነቱን ወደፊት እንዴት ማስቀጠል እንደሚቻል አልተስማሙም ነበር። ይህን ተከትሎ የትናንቱ ጥቃት በዘላቂነት ጦርነቱን ለማስቆም የሚደረገው ጥረት ተስፋ ያጨለመ መሆኑን ቢቢሲ ዘግቧል። በእስራኤልና በሐማስ መካከል በሚደረገው ድርድር ከሚሳተፉ አካላት መካከል አንዱ የሆኑት የግብፅ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካሊፍ የአየር ጥቃቱ የተኩስ አቁም ስምምነቱን በግልጽ የጣሰ የወራት የድርድር ጥረትን ያከሰረ ነው ብለውታል። የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ብሪያን ሂውዝ በበኩላቸው ሐማስ የተኩስ አቁም ስምምነቱን ለማራዘም ታጋቾቹን ሊፈታ ይችል ነበር፣ ይልቁንም እምቢተኝነትን እና ጦርነትን መርጧልም ብሏል። እስራኤል በመጀመሪያው ዙር ስምምነት መሰረት ወታደሮቿን ከጋዛ በምታስወጣበት ሂደትና በዘላቂ ጦርነት ማቆም ዙሪያ ከሐማስ ጋር በአሁኑ ወቅት እንደማትደራደር ስትጠብቅ ሙሉ ጦርነት አውጇል። ይህም ከ15 ወራት በላይ የዘለቀው የፍልስጤማውያን ሰቆቃ ዳግም እንደሚያስጀምር፣ በአካባቢው ያለው የሰብአዊ ሁኔታ ይበልጥ አስከፊ እንደሚያደርገው እየተዘገበም ይገኛል። በሌላ ዜና ፕሬዝዳንት ቭላድሚር ፑቲን አስቸኳይ የተኩስ አቁም ስምምነትን አልቀበልም አሉ። ፕሬዚዳንት ቭላድሚር ፑቲን በፍጥነት ተግባራዊ ይደረግ የተባለውን የተኩስ አቁም ስምምነት አልቀበልም ብለው ነገር ግን የዩክሬን የኃይል ማመንጫዎችን ላለመምታት ቃል ገቡ። ፑቲን ይህንን ያሉት ከአሜሪካው አቻቸው ዶናልድ ትራምፕ ጋር ካደረጉት የስልክ ልውውጥም በኋላ ነው። ይሁንና የሩሲያ መሪ ለአንድ ወር የሚቆይ የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ይህ የተኩስ አቁም ስምምነት በቅርቡ የአሜሪካና የዩክሬን ባለሥልጣናት በሳውዲ አረቢያ ያረቀቁትም ነው። ፑቲን እንዳሉት ይህ ሁሉን አቀፍ የተኩስ አቁም ሊሰራ የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የመሳሪያና የመረጃ አቅርቦት ካቆሙም ብቻ እንደሆንም ገልጸዋል። ይሁንና የዩክሬን አጋር የሆኑ አውሮፓውያን ሀገራት ከዚህ ቀደም ይህ የፑቲን ቅድመ ሁኔታ እንደማይቀበሉትም አስታውቀው ነበር። በሳውዲ መዲና ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ተናግሯል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ደግሞ ከፑቲን ጋር በነበራቸው የስልክ ልውውጥ በጣም መልካም እና ውጤታማ እንደነበር ጽፈው ለጊዜው የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰ በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥልም ተናግሯል። በመሆኑም 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሠረተ ልማቶች በሩሲያ የቦምብ ጥቃቶች መውደማቸውን ዘነስኪ መናገራቸው የሚታወስ ነው። በሌላ ዜና ቱርክ የፕሬዝዳንት ኤርዶጋንን ዋና ተቀናቃኝ አሰረች። የቱርክ ባለስልጣናት የፕሬዝዳንት ኤርዶጋንን ዋና ተቀናቃኝ የሆኑትን በሙስናና የሽብር ቡድን በመረዳት በመክሰስ ዋና ተቋሚ አስራለች። የሪፐብሊካን ፒፕልስ ፓርቲ ሲኤችፒ አባል የሆኑት የኢስታንቡል ከንቲባ ኢክራም ኢማሞግሉ የሽብር ድርጅትን በመብራትና በጉቦና ጨረታ በማጭበርበር ክሶች ሁለት የተለያዩ ምርመራዎች ተከፍተውባቸዋል። የኢማሞግሉ ፓርቲ ቱርክን ከሁለት አስርት ዓመታት በላይ የመሩት ፕሬዚዳንት ኤርዶጋንን ተፎካካሪ አድርጎ ሊሰይማቸው ጥቂት ቀናት ነበር የቀሩት። ይሁንና ለሁለት የሥልጣን ዘመን የኢስታንቡል ከንቲባ የሆኑት ኢማሞግሉ ወደፊት በሚደረግ ምርጫ ተፎካካሪ ይሆናሉ ተብሎም ይጠበቃል። ኢማሞግሉ በኤክስ ገጻቸው ላይ በቪዲዮ ባስተላለፉት መልእክት ተስፋ እንደማይቆርጡና ለሚደረግባቸው ጫና ሸብረክ እንደማይሉም ጽፈዋል። የኢስታንቡሉ የአቃቢ ሕግ ቢሮ የመጀመሪያ ምርመራውን አስመልክቶ ባወጣው መግለጫ ጋዜጠኞችና ነጋዴዎችን ጨምሮ መቶ ሰዎች ማዘጋጃ ቤት ከተሰጣቸው ጨረታ ጋር በተያያዘ የወንጀል ተግባር ተሳትፈዋል የሚል ጥርጣሬ እንዳለውም ጠቅሷል። ይሁንና ቢሮ በሁለተኛ ምርመራው ኢማሞግሉ በቱርክና በምዕራባውያን አጋሮች በሽብር የተፈረጀውን የኩርድ ሰራተኞች ፓርቲን ይረዳሉ በሚል ክስ እንዳቀረበባቸውም ተገልጿል። ክቡራ አድማጮች ለሰዓቱ ብታረምጧቸው ብለን ወደ እናንተ ያስተናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቱን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ለተጨማሪ አዳዲስ መረጃዎች አዛሪያስ ሚዲያ ኒውስም ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለን። ከሰዓታት በኋላ በሌሎች በአዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸርን ቆይ